ሐረግ ድራማ በክፍል 86 እንግዲህ ኤፍራታ የያፌት ላፕቶፕ አግኝታ እንግዲህ የናታንን ቪዲዮ ለማጥፋት ፓስወርዱን እየሞከረች ነበር። ነገር ግን ፓስወርዱ አልከፈት ስላላት በጣም እየተናደደች ነበር። ነገር ግን ሌላ አማራጭ መጠቀም ስለነበረባትና ያፌት እንዳይደርስባት እና እንዳያያት ከዛ ላፕቶፑን እንዳይደብቅባት ስለፈለገች እንግዲህ መልሳ አስቀምጣ ሌላ ስራዋን መቀጠሏን ተያይዛለች ማለት ነው። ስለዚህ ኤፍራታ እንዴት ነው ያን ላፕቶፕ ፓስወርዱን ከፍ አጥፍታ የናታንን ቪዲዮ ልታጠፋለት የምትችለው ቪዲዮን አጥፍታ ወይም ደግሞ ሌሎች ፋይሎችንም ወደ ሜሞሪ ገልብጣ ነበረ ልትወስድ ያሰበችው መረጃ ከያፌት እንግዲህ ዋናው ምክንያቷ ዛቤት የገባችበት ኤፍራታ ያው መረጃ ከያፌት መውሰድ ስለነበረ፣ ነገር ግን ፓስዋርዱ ስለተቆለፈባት አልከፈትላት ስላለ በጣም ተናዳ ነበረ። በሌላ በኩል እንግዲህ ገንዘብ እየጠየቀች ነበረ። ብዙዎቻችሁ እንግዲህ ግምታችሁ እየገመታችሁ ያላችሁት ኤፍራታ የገነትን እናትነት ለማረጋገጥ ሳይሆን የናታንንና የያፌትን ወንድምና ወንድም መሆናቸውን ለማረጋገጥ ነው። እንግዲህ መጀመሪያ ቤዛን ነበር ብር የጠየቀቻት። ይህንም የጠየቀቻት ግማሹን ብር እንድትሰጣትና ገንዘብ እንደሚያስፈልጋት ነበር የጠየቀቻት። ከዛ በመቀጠል የፊትን ጠይቀው ነበር። የፊት ግን ስለተጠራጠራትና ሌላ ነገር ልታደርግበት ነው ብሎ ስላሰበ አብረን ደን የምትፈልጊውን ነገር ትገዣለሽ እያላት ነበር። ይሄ ነገር ደግሞ ኤፍራታን የበለጠ በጣም እንድትናድድና ያሰበችው ነገር ላይ ተስፋ እንድትቆርጥ አድርጓታል ማለት ነው። ስለዚህ ኤፍራታ የእውነት እናንተ እንደገመታችሁት የናታንንና የያፌትን ወንድምና ወንድምነት ለማረጋገጥ ከሆነ እንዴት ነው እንዴት አድርጋ ነው እነዚህ ሁለቱ ጠላት የሆኑ ወንድማማቾች ተገናኝተው ዲኤንኤ ሊመረመሩላት የሚችሉት? በጭራሽ እንዴት ልታደርገው ትችላለች? እኔ ግን የሚመስለኝ የራሷን እንጂ ወይም ደግሞ ሌላ ነገር ልታደርግበት እንጂ ናታንና ያፌትን እንዴት አገናኝታ ዲኤንኤ ልታስመረምራቸው ትችላለች? ሲቀጥል ደግሞ ከነሱ ከነሱ በላይ የእነሱ ወንድምና ወንድምነት እሷንም ያስጨንቃት አይመስለኝም። ዞሮ ዞሮ ግን የእናንተ ግምትም ልክ ሊሆን ስለሚችል በቀጣይ ክፍል የምናየው ይሆናል ማለት ነው። እናቱ እንግዲህ ደግሞ እንግዲህ የሆነ ስራ እየሰራ እንደሆነ ያስታውቃል ማለት ነው። በተለይ ዲቦራን ዲያራ ዲያራ እናት ቤት ሄዶ መጨረሻ ላይ ወደ ቤት ሊመለስ ሲል ያሳያት አክት በደንብ አድርጎ የዲያራ መታገት ላይ የሱጅ እንዳለበት ያስታውቃል። ሲቀጥል ደግሞ ደውላ ዲያራ እናቴ ጋር ተገናኘህ እንዴት ነበር? የፈለግከውን ሰው አገኘ ነው ያለችው እንጂ እናቷን እንደሚያገኝ አታቀም ነበር። ሰው ያኔ ሱ እየተንተባተበ ነበረ። እንግዲህ ያው ናታን የሆነ ነገር እያደረገ እንደሆነ በግልጽ የሚታወቅ ነገር ነው። ተመልካችም እኛም እየገመትን እንዳለ ነው። ከሆነ የዲያራ እናት ምናልባት ከያፌት ሰዎች አንዷ ናት። ስለዚህ ይህን ተጠቅሞ ገብቶ ያፌት ውስጥ የሚሰሩ ሰዎችን ማወቅ ፈልጎ ነው ኤፍራታንም ማስወጣት ፈልጎ ነው እያላችሁ ነው ብዙዎቻችሁ። እንግዲህ ከያፌት ሰዎች መካከል ልትሆን ትችላለች። ምክንያቱም ዲያራ የሆነ ሰው ተዋውቁ ስትላት በዚህ ልክ ልትጠራጠር አትችልም ነበረ። ምክንያቱም ያፌትም እንዲሁ ተጠራጣሪ ነው። ምክንያቱም የሚሰራው ስራ እርግጠኛ ስለማያደርገው በወንጀል ጋር የተያያዘ ስለሆነ ምናልባት ያፌትም ተጠራጣሪ ነው። ሶስቷም እንደዛ ልት ልትሆን ትችላለች ከያፌት ሰዎች መካከል አንዷ ልትሆን ስለምትችል እንግዲህ አይታወቅም ናታንን ማን እያገዘው ከማን ጋር እየሰራ እንደሆነ ግልጽ ባይሆንም ነገር ግን የሆነ ስራ እንደጀመረ በግልጽ የሚያስታውቅ ነገር አለው ማለት ነው በሌላ በኩል ቢኒያም እንግዲህ ያፌትን እንደከሰሰው እና ያፌት ያው እንዲገባ ወደ ያኔ ሲጠራ እንዲሄድ እየነገረው ነበረ ቢኒያም በጣም ተደስቷል የጀመረው ነገር ሊሳካለት እንደሆነ እንግዲህ ለናታን እየነገረው ነበር ሰው ያፌት ላይ የመሰረተው ክስ የውነት ተሳክቶለት ያፌትን የሚያሰቃዩት ወደ መቀመቅ የሚወረውሩት ይመስላቸዋል፣ ወይስ ደግሞ ያፌት በሆነ ነገር ሊያከሽፍበት ይችላል ብዬ አስባለሁ ማለት ነው። በሌላ በኩል ደግሞ ሉሊትን እንግዲህ የአፌት ሰዎች ቅጥቅጥ አድርገው አምጥተው በር ላይ ጥለዋት ሄደዋል ማለት ነው። እንግዲህ የአፌት እንደሰማችሁት በክፍል ሰማኒያ አምስት ያኔ ሉሊት ናት ድርጅቱን ያከሰረችብኝ። ስለዚህ አንድ እጇን ቆርጣቸው አምጡልኝ። በቀጣይ ደግሞ ሁለተኛው እጇን እንትን እንላለን እያለ ነበረ። ነገር ግን ቪዲዮ ላይ እንዳየነው ከሆነ እጇ የተቆረጠ አይመስልም። ነገር ግን እንደዚህ በእጇ አንድ ጣቷን ይዛው ነበር ሰ ሉሊትን ምናልባት እጇን ቆርጠዋትም ሊሆን ይችላል ወይም ደግሞ እስከ መጨረሻው ድረስ አስወግደዋትም ሊሆን ይችላል። ብዙዎቻችሁ ሉሊት መሞት የለባትም፣ የድራማው ድምቀት ናት፣ ሉሊት ከሌለች ድራማው አያምርም እያላችሁ ነበረ። እኔም እንደዛው ነኝ። እስከነ ተንኮሏ ሉሊት በጣም ነው የምትመቸኝ፣ ታዝናናኛለች። ናታን እና ሉሊት በጣም ነው የሚመችኝ በተለይ ባለፈው ክፍል የናታን ሁኔታ ጨዋነቱ ሲቀጥል ደግሞ በቃ የተለያየ ጸባይ ነው ይዞ እየተወነ ያለው ናታን እንግዲህ ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? በጣም ደና እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ ሸር ሳብስክራይብ አድርጉ። ማለት ነው እንግዲህ ሐረግ ድራማን ሁላችንም በጉጉት እየጠበቅ ነው የምንገኘው ድራማ ነው። ሁሌም ማታ ማታ ያው እምን ኮመኩሞ አሪፍ ድራማ ነው ሐረግ ድራማ ሁላችንም እንዳየ ነው በክፍል ሰማ ሰማኒያ ስድስት ብዙ አጓጊ የሆኑ ነገሮች እና ቀጣዩን ክፍል በጣም በብዙ መንገድ ሊቀይሩ የሚችሉ ነገሮች አሉ። አዳዲስ ሰዎችም ወደ ድራማው እየተቀላቀሉ ነው ማለት ነው። እንግዲህ ሶስት ሰዎች ተቀላቅለዋል። የነበሩት ደግሞ አንዳንድ ሰዎችም እየተቀነሱ ይቀጥላሉ ማለት ነው። ምናልባት ሉሊት እስከ መጨረሻው ካስወገዷት፣ ከዚህ ድራማ ልትቀነስ ትችላለች ማለት ነው። በሌላ በኩል ደግሞ ብዙ ነገሮች ብዙ ሰዎች እየተጨማመሩ ይገኛሉ ማለት ነው። ቤዛ እንግዲህ በአዲሱ ፍቅረኛዋ ከአዲሱ ጓደኛዋ አዲስ ከተዋወቀችው ሰው ጋር በፍቅር ዓለም እየነጎዱ ይገኛሉ። ስልኳ ሁሉ ቢዚ ቢዚ ማለት ጀምሯል። ጠዋትም ማታም ቀንም ሁሌም ከእሱ ጋ ነው ስልክ እያወራች ያለችው። ብዙ ጊዜዋን እያሳለፈች ያለችው ከአዲሱ ሰው ጋር ከተዋወቀችው ሰው ጋ ነው ማለት ነው። ቤት ውስጥ ብቸኛ መሆኗ ብዙ ጊዜ እያሳሰባት ቢገኝም ጠረጴዛ መቀየሯ ብዙዎቻችሁ እየገረማችሁ ነው። እሷም እንግዲህ ብቸኝነቷ እያሳሰባት እና በቃ እየደበራት ነበረ። ሰው አሁን የሚያዳብራት ብቸኝነቷን የሚያስረሳት ሰው ታውቃለች ማለት ነው። አሁን ብቸኛም ሆኖ ሁሉ ትዝ አይላትም፣ በየሰዓቱ በየደቂቃው ከሱ ጋር ስለምታወራ ደብር ካላትም እሱ መጥቶ አብረን እንሂድ እያላት ነበረ። እሷም እንግዲህ የሆነ ቦታ እንደምትሄድና ከዛ ስትመለስ እንደሚገናኙ እየነገረችው ነበር። ነገር ግን እሱ አብረሽ መሄድ አለብኝ ምን ችግር አለው አንቺ የምታደርጊውን ነገር እኔ ማየት የለብኝም ወይ እያላት ነበረ። ሰው ቤዛ የት ልትሄድ አስባ ይመስላቸዋል? እሱን ስ ላለመውሰድ የፈራችበት ምክንያት ምንድን ነው ሲመስለኝ እና ስገምት፣ ለእፍራታ ብሩን ልሰጣት ይመስለኛል ማለት ነው። እፍራታ እንግዲህ ብሩን ካገኘች ምን ልታደርግበት ትችላለች? ልክ እናንተ እንደገመታችሁት ናታና ያፌትን ዲኤንኤ ልታስመረምር ትችላለች። እንዴት እንዴት አድርጋ ነው እነዚህን ሁለት ሰዎች አገናኝታ ዲኤንኤ ልታስመረምራቸው የምትችለው? ሲቀጥል ደግሞ ወይስ ደግሞ የገነትንና የእሷን እናትነት ወይስ ሌላ ሰራ ልትጀምርበት ይመስላችኋል? ምልታደርግ እንዳሰበች ያው እንግዲህ በቀጣይ ክፍል በግልጽ ልናየው እንችላለን ማለት ነው ቤዛ ና አዲሱ ጓደኛዋ እንግዲህ እንዴት ነው ሊቀጥሉ የሚችሉት ያው የድሮ ጓደኛዋ እንደሆነ እንግዲህ ያስታውቃል ማለት ነው ቤቱ በሙሉ የእሷ ፎቶ ነው እሷን እንደሚወዳትና እንደሚያፈቅራት ሰው ፍቅሩን ገልጾላት ፍቅሩን የእውነት ልትቀበሉ ትችላለች ብዬ አስባለሁ ምክንያቱም አሁን ብቸኛ ናት ብቸኝነቷን መርሳት ትፈልጋለች ማለት ነው ሉሊት እንዴት ሊቀጥሉ ይችላሉ ፍቅራቸው ልክ እንደ ናታና እንደ ኤፍዬ ምንም አይነት እንቅፋት ሳይጨመርበት ወደፊት ሊቀጥሉ ይችላሉ ብዬ ነው የማስበው። ቤዛ እና አዲሱ ጓደኛዋ ቤዛ እንግዲህ በድጋሚ ፍቅር ውስጥ ልትገባ ትንሽ ነው የቀራት። መንገድ ጀምራለች ማለት ይቻላል ማለት ነው። ጽዮንና ዳግም ናቸው እንግዲህ በሌላ በኩል ያሉት። እነሱም ቢሆን እንግዲህ ያሰቡትን ነገር በደንብ ሊያሳኩ መንገድ የጀመሩ ይመስላሉ። እንግዲህ የዳግምን ጓደኛ መንገድ ላይ አገኝተውት ነበር። እሱም እየዛተ ነበረ፣ ጽዮንን ስላገኛት ደስ ብሎት ነገር ግን ለያፌት ሁሉንም ነገር እነግረዋለሁ እያለ ዳጊን እያስፈራራው ነበር። መረጃውን አሳይተውት ነበር። እሱም እንግዲህ ፊቱ አጋም እስከሚመስል በጣም ተናዶ እየሄደ ነበር። ሰው የያፌት ወንድም እንግዲህ ምን ሊያደርጋቸው ይችላል? ዳግምንና ሆንን የሆነ ነገር ሊያደርጋቸው ይሆናል ብዬ አስባለሁ። ምክንያቱም መረጃውን በፍጥነት ስላሳዩት ማለት ነው። ይህን መረጃ ባያሳዩትና መረጃውን ቢደብቁ ኑሮ ምንም ነገር ሊያደርግ ይችላል ብዬ አስባለው። ሰው በቀጣይ ክፍል የምናየው ይሆናል። ኒያምና ጽዮን እንግዲህ እስካሁን ድረስ አልተግባቡም። እሷም ቢሆን ለምን አልደውልለትም ለምን እውነቱን አልነግረውም እያለች ለራሷ ብዙ ጥያቄዎችን እየተናገረች ነበር። ኤፍራታ ለም ጠርታ እንግዲህ ድብን ያለ ፍቅር ውስጥ እንደገባች ነገር ግን እሱ እንደማይፈልጋትና ለያት እንደማይፈልግ እየነገረቻት ነበር። ለኤፍራታ ተረጋጊ፣ በትዕግስት ጠብቂ መቼ ጀመራችሁና መቼ ነው የሚጨርሱት እያለቻት ነበረ። ስለዚህ ጽዮን እንግዲህ ለቢኒያም እውነቱን ነግረው ያው አብሮ ይቀጥላሉ ወይስ ደግሞ እንዲሁ እየተደረደረች ቢኒያምም፣ እሷም እንዲሁ የሚቀጥሉ ይመስላቸዋል? ራሳችሁን በኮሜንት ዞሮ ዞሮ ግን ዳግም ሊነግረው ይችላል ብዬ አስባለሁ። ሁሉንም ነገር በግልጽ ይነግረዋል ብዬ ነው የማስበው። ያሁን በቀጣይ ክፍል እንግዲህ ቢኒያምና ጽዮንም በአንድ ሆኖ የሚመጡ ይመስለኛል። እንግዲህ በተለይ የናቱ ሁኔታ ብዙዎቻችን እያሳሰበን ነው። ይችልጅ የቀረባት ወዷት ወይም አፍቅሯት ወይም ፈልጉ አይደለም ለሆነ ነገር ነው እያላችሁ ነው ብዙዎቻችሁ። እንግዲህ እኛ እንደጠረጠር ነው፣ ሊሆንም ላይሆንም ይችላል። በሌላ በኩል ግን ናታን እንዳልሆነ ደግሞ አንዳንዴ የምጠራጠርበት ምክንያት ቢኒያም ጋር ስለ ኤፍራታ ሲያወሩ ተስፋ እንደቆርጠ እየነገረው ነበረ። የእውነት ናታን ተስፋ ቆርጦ ነው ወይስ ደግሞ እያስመሰለ ነው? በቀጣይ ክፍል እንደምናየው ይሆናል። እንግዲህ ባይ ባይ።